ይቺን እንደ ጀንበር ላፍታ ታይታ በምጠፋ የስልጣን ዕድሜው ላይ ዘግኖ ያሳየን የጦርነት፣ የውድመትና የጠኔ ዓመታት በፓርክና በቤተ መንግሥት ግንባታ ራሱን ቢዜ አድርጎት ያለፈው የብልጽግና መንግሥት በትራምፕ የዶላር ፖሊሲ መቅረት ምክንያት ዳውን ህዝብ ብር አዋጡልኝ ወደ ማለት ተሸጋግሯል። ብልጽግና ብርሃንም አምፖልም ላይሆን እስከ ወዲያኛው ይጨለም ዘንድ የትራምፕ ዶላር ፖሊሲ ብቻ በቂ ነው። ዛሬ ለሕክምና፣ ለትምህርት፣ ለመሠረታዊ ልማት ከአሜሪካዊ በጀት የነበረው የእርዳታ ጎርፍ በኢላን ማስክ ማስተር ማይንድ በሚንቀሳቀሰው ዶናልድ ትራምፕ ምክንያት ያሁሉ የእርዳታ ጎርፍ ከዩኤስኤዲ ጋር እስከ ወዲያኛው ተቆልፎበታል። አብይቶ ዘግቧል። ጥይት ሸቅዬ ብር አመጣለሁ ብሎ ያረጀ ያፈጀ ዲስኩር ላይ የወደቀው መንግሥት ጦርነትን እንደ መዝናኛ ቆጥሮት ኮሽ ካላለ ደስ እማይለው አብይ አህመድ ዶላሩን ከየት አመጠው ይሆን የትኛውንስ የኢትዮጵያ ማዕድን ዘርፈ ፈርቅ ትይዝበት ይሆን ባስማት እንጂ በእውነት የቆመ ህይወት ኢትዮጵያ ውስጥ የለም ባይ ዲፎልት ኢትዮጵያ መንግስት አልባ ሀገር ናት